ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ ዘጠኝ ተራ ቁጥር አንድ ወኮነ በሳምንት ዕለት ፀው ኦሙ ሙሴ ለአሮን ወለ ደቂቁ ወለ አእሩገ እስራኤል ኮነ ያለውን ፀው ኦሙ ብሎ አመጣው። ኢትፃኡ እምሆህ ተድብተራ ዘመርጦ ለሰቡ ኣእለ ተብሎ ነበርና ሙሴ በስምንተኛው ቀን አሮንንና ልጆቹን ጠርቶ አእሩገ እስራኤልን ማለት የእስራኤልን ሽማግሌዎች እንደ ምስክር አድርጎ ሰብስቦ እንዲህ አላቸው። ተራ ቁጥር ሁለት ወይቤሎ ለአሮን ንሳእ ንሳእ ለከ ላህመ እምአልህምት ዘበእንተ ሃጢአት ወበግአ ለመስዋይት ወአምፅኦሙ ቅድመ እግዚአብሔር። አሮንን ለብቻው ለይቶ እንዲህ አለው ስለ ኃጢአት የሚሰዋውን ላምና ለመስዋይትም የሚሆነውን በግ ላንተ ጥቅም ሊሆኑ በእግዚአብሔር ፊት አቅርባቸው አለው። ተራ ቁጥር ሶስት ወንግር ሮሙ ለአእሩግ እስራኤል ወበሎሙ ንስ አሃደ ሃርጌ ማዕጣሊ ዘበእንታ ሃጢአት ወበጋ ወላይመ ወማሃሰኣ ዘኣመት ንጹሃነ ለመስዋይት የእስራኤልንም ሽማግሌዎች ሰብስበህ የኃጢአት ማስተስረያ የሚሆን ከፍየል ወገን የሆነ አንድ ሙክት በግና፣ ላይም ዓመት የሆነውን ጠቦት፣ ሁሉም ነውር የሌለባቸውን ለመስዋዕት አምጡ ብለህ ንገራቸው አለው። ተራ ቁጥር አራት

ዛሬ እግዚአብሔር ይገለጥላችኋልና ከላሞች ወገን አንድ ላምና በእግዚአብሔር ፊት ድነት በሚደረግበት መሥዋዕት አንድ በግ በዘይት የታሸ የስንዴ ዳቦ አምጡ ብለህ ለእስራኤል ሽማግሌዎች ንገራቸው አለው። ተራ ቁጥር አምስት ወነሱ በከማአዘዝ ወሙ ሙሴ ቅድመ ኸተ ደብተራ ዘመርጡን ወመጹ ኩሉ ተአይን ወቆሙ ቅድመ እግዚአብሔር የእስራኤል ሽማግሌዎችም በደብተራ ወሪት ደጅ ሙሴ አምጡ ብሎ እንዳዘዛቸው ይዘው መጡ። ሰራዊቱም ሁሉ መጥተው በእግዚአብሔር ፊት ቆሙ። ቅድመ እግዚአብሔር ማለቱ እግዚአብሔር የማይለያት ስለሆነ ነው። እግዚአብሔር ደብተራ ኦሪትን ስለማይለያት በእግዚአብሔር ፊት አለ። ተራ ቁጥር ስድስት ወይቤሎሙ ሙሴ ዝንቱ እቱ ቃል ዘይቤለክሙ እግዚአብሔር ግበሩ ትግበሩ ሲል ነው። ግበሩ ማለቱ ትግበሩ ሲል ነው። ታደርጉት ዘንድ ተሰሩትም ዘንድ እግዚአብሔር ያዘዛችሁ ሕግና ስርዓት ይሄ ነው አለ። እግዚአብሔር ያዘዛችሁ ሕግና ስርዓት ይሄ ነውና አድርጉት፣ ፈጽሙት አላቸው። ወያስተር ለክሙ ስብሐት ይሁ ስብሐተ እግዚአብሔር የእግዚአብሔርም ረድኤት ይገለጽላችኋል አለ። ግበሩ ብሎ ነበርና፣ ጨለማ ይሆንብናል ብላችሁ እንዳታስቡ የእግዚአብሔር ብርሃን ይበራላችኋልና አላቸው። ተራ ቁጥር ሰባት ወይቤሎ ሙሴ ለአሮን ሁር ኀበ ምስዋዕ ወግበር ዘበን ኃጢአትከ ወዘ መስዋዕትከ ዋስተስሪ ለርእስከ ወለቤትከ ሙሴም አሮንን እንዲህ አለው፣ ወደ መሰዊያው ሂድና ስለ ኃጢአትህ ያቀረብከውን መሥዋይ ተሠዉተህ የራስህንና የወገኖችህንም ኃጢአት አስተስር አለው። ወምዝ ግበር መሥዋይተ ለሕዝብ ዋስተስሪ ሎሙ በከማዘዘ እግዚአብሔር ከዚህ በኋላ ያንተን ኃጢአት ካስተሰረይክ በኋላ ሕዝቡም ያቀረቡትን መስዋይት ሰውተ እግዚአብሔር እንዳዘዘ የሕዝቡንም ኃጢአታቸውን አስተስሬላቸው አለው። እስካሁን ድረስ የሕዝቡንና የመስዋይቱን ደግነት ለማጠየቅ የመጀመሪያ ሥርዓት ነውና ሙሴ ሲያደርግ ነበር። አሁን ግን ሙሴ ሲያደርገው የነበረውን አሮን እንዳደርገው ሙሴ አሮንን አዘዘ። ምክንያቱም ሙሴ ስርዓት ማሳየት ስራው ነበር። ሙሴ ከእግዚአብሔር እንደተነገረው እግዚአብሔርም እንደነገረውና እንዳዘዘው አድርጎ ይህንን እንደ ስርዓትና እንደ ህግ ለነ አሮንና ለካህናቱ ለማስተማር ሙሴ ራሱ ይሄን ያደርግ ነበር ይሄንን ካደረገ ካሳየ በኋላ ከዚህ በኋላ እናንተ አድርጉት እናንተ ስሩት ሲል አሮንን አዘዘው ተራ ቁጥር ስምንት ወዀረ አሮን ሀበ ምስዋእ ወጠባ ላይ መዘበን ታጢአቱ አሮንም ወደ መሰዊያው ሂዶ ስለ ኃጢአቱ ስለ ራሱ ኃጢአት ያቀረበውን ላም ሰዋ። ተራ ቁጥር ዘጠኝ ወአምጽኡ ደቂቀ አሮን ደሞ ሀቤሁ ወጠማ አጻቢሁ ውስተ ደሙ ወወዴ ላይለ አቅርንተ ምሥዋዕ አሮንም፣ ሀቤሁ ለአሮን ሀቤሁ ለአሮን ነው። የአሮንም ልጆች ካህናቱም ደሙን ተቀብለው ወደ አሮን አቀረቡለት። አሮንም ካቀረቡለት ከደሙ በጣቱ ጠልቆ ወይም ጣቶቹን ከደሙ ነክሮ በመሰዊያው ቀንዶች ላይ ጨመረው፣ ረጨው፣ ቀንዱን፣ መሰዊያውን። ወከአወ ደሞ ላይ ለመንበረ ምስዋእ። የተረፈውንም ደም ከመሰዊያው እግር ስር አፈሰሰው። ተራ ቁጥር አስር። ወስ ወስብሃ ወክልሆን ኩልያቶ ወከብዶ እንተትንስ ላይ ለምስዋዕ በከማዘዞ እግዚአብሔር ለሙሴ፣ እግዚአብሔር ሙሴን እንዳዘዘው ስቡን ሁለቱን ኩላሌቶቹን ለምለም ጉበቱንም በምስዋዑ ላይ ጨመረው። ደራ ቁጥር 11 ወስጋው ሰብ ወማይሶ አው አዩ በእሳት አፋም ትዕይንት ወይ ወስዱ አፋም ትዕይንት ወያውይዎ በእሳት ብሎ ነበርና ስጋውንና ቁርበቱን ግን ከከተማ አውጥተው ከከተማ ውጭ በአፋ ከከተማ ውጭ ከከተማው በአፋ ይላል። ከከተማ ውጭ ወስደው በእሳት አቃጠሉት። ተራ ቁጥር አስራ ሁለት ወጠብሃ ዘመስዋይትኒ ለመስዋይት፣ የቀረበውንም ላም ሰዋ ወአምፅኡ ደቂቀ አሮን ደሞ ኀቤሁ ወከአዎ አውደ መስዋእ የአሮን ልጆችም ደሙን ወደ አሮን አቀረቡለት። አሮንም በመሰዊያው ላይ ዙሪያውን አፈሰሰው። ተራ ቁጥር አስራ ሶስት ወመስዋይቶኒ አምፁ ልወቱ በበመለያሊሁ ወርእሶኒ ወወደው ውስተ ምስዋ የተሰዋውንም ስጋ በየብልቱ በየብልቱ በየብልቱ ከራሱ ጋር አቀረቡለት ሙአሮንም ከልጆቹ ተቀብሎ በመሰዊያው ላይ አስቀመጠው። ተራ ቁጥር አስራ አራት ውሃ ፀበ ነዋየ ውስጡ ወእገሪሁ ወወደዮ ላይ ለመስዋዴ በመስዋይት እግሮቹንና የሆድ ዕቃውን ግን በውሃ አጥቦ በመሰዊያው ላይ ካለው ከመሥዋዕቱ ጋር ጨመረው። ተራ ቁጥር አስራ አምስት ወእምዝ አብአ ቁርባን ወሙ ለሕዝብ ወጠብሃ ላይ መዘበ እንተ ሃጢአቱ ብሎ ቁጥር አስራ ስምንት ላይ ተናግሮት ነበርና የራሱን መሥዋዕት ካቀረበ በኋላ የራሱን መስዋዕት ሰውቶ ከጨረሰ በኋላ የህዝቡን መስዋዕት እሱ የእሱን መስዋዕት እንዳቀረበው አድርጎ አቀረበ። ወነስኦ ለውቱ ሃድጌ ዘበይንተ ጢያት ዘህዝብ ወጠብሆ ወአንጽሆ ወመተሮ ዘከመቀዳሚ ነስኦ ወአንጽሆ ጠብሆ ወመተሮ ሲል ነው። ተቀብሎ ንጹህ ያደርገዋል አለ ነውር ነቀፋ ያለበትን አይሰዋውምና ሰውቶም በየብልቱ ለያየው ከመዘቀዳሚ አለ ፊትና ኋላ ቢሆንም ስርዓቱ አንድ ነውና የመስዋዕቱ አቀራረብ የእሱና የህዝቡ መስዋዕት አቀራረብ አንድ ነው ተራ ቁጥር አስራ አንድ ወአበአ መስዋይተ ወገብሮ ዘበጉ። እንደ ህጉ እንደ ስርዓቱ አድርጎ አቀረበ። ተራ ቁጥር አስራ ሰባት ወአምፃ እመስዋይተ ስንዳሌ ምላ እዴሁ እምኔሁ ወወደይዎ ላይ ለመስዋእ ዘኖ ለመስዋይት ዘነክ ካቀረቡለትም ከስንዴው መስዋዕት እጅ የምታህል ቆርሶ በነግ ከሚያቀርበው መስዋዕት ሌላ በመሰዊያው ላይ አጨሰው አቃጠለው ማለት ነው። ትራ ቁጥር አስራ ስምንት ወእምዝ ጠብሃ ላህመ ወበጋ ለመስዋዕተ መድኃኒት ዘህዝ ወነሶ ለውቱ አድጌ ዘበእንታትያት ብሎ በቁጥ ቁጥር አስራ አምስት ላይ ተናግሮት ነበርና መስዋይተ ኃጢአቱን ካቀረበ በኋላ መስዋይተ መድኒቱንም እንደዚሁ አቀረበ። የመስዋይተ ኃጢአቱ ስለ ኃጢአት የሚቀርበው መስዋይትና ስለ ድህነት የሚቀርበው መስዋይትም አቀራረቡ አንድ ነው። ወአምጽኡ ደቂቀ አሮን ደሞ ሀየሁ ወከአወ አውደ መስዋዕ። የአሮንም ልጆች ካህናቱ ደሙን ወደ አባታቸው ወደ አሮን አቀረቡለት አሮንም በመሰዊያው ዙሪያ አፈሰሰው። ተራ ቁጥር አስራ ዘጠኝ ስብሃ ላይምኒ ወዘበግ ወሃቄሁኒ ወሰብሃኒ ዘይገለብባ ለከርሱ ወከሌሆን ኩለያቲሁ ወሰብሃ ዘላይሌሆን ወከብዶ እንተትንስ የበጉንና የላሙን ስብ፣ ዳሌውን፣ ሆድቃውንም የሚሸፍነውን ስቡን፣ ሁለቱንም ኩላሊቶቹን በላያቸው ያለውንም ስብ ግልገል ጉበቱንም ሁሉ አለ። ተራ ቁጥር ሀያ ወስባ ዘዴ በተላእ ወደ የውስተ ምሷ በፊርን ባው ያለውንም ስብ አምጥቶ በመሰዊያው ላይ ሁሉንም ጨመረው። ተራ ቁጥር ሀያ አንድ ወተላአ ወአጌዳ ዘየማን መተረ አሮን እስማሐውቱ እቱ ቅድመ እግዚአብሔር በከማዘዞ ለሙሴ እግዚአብሔር ለሙሴ እንደነገረው፣ አሮንም ቀኝ ወርቹንና ፊርንባውን ለየ። ወአጌዳሁ ዘየማን ይሁብ ሀብተ ለካህን ብሎ ቁጥር ሰባት ይጠብቁም ምዕራፍ ሰባት ቁጥር ሰላሳ ሁለት ላይ ለሙሴ እንዳዘዘው በእግዚአብሔር ፊት ከቀረበው መስዋይት እድል ፈንታው ቀኝ ወርቹ ፊርምባው ነበርና አጪሶለት ወይም አቃጥሎት የቀረው የተረፈው ፊርምባው ቀኝ ወርቹ በእግዚአብሔር ትእዛዝ እድል ፈንታው ቀኝ ወርቹ ነውና መተረ፣ አለ ለየ ሲል ነው። የሚቃጠለውን አቃጥሎ የእሱ ድርሻ የሚሆነውን ለይቶ ለራሱ አስቀረ ሲል ነው። ተራቁ ጥራያ ሁለት ዋላ አለ እዲሁ ላይ ለህዝብ ወባረኮሙ አሮንም በአንብሮተ እድ ወገኖቹን ባረካቸው። በኦሪትስ የቃል እንጂ የእጅ ቡራኬ የለም። የእጅ ቡራኬ በሐዲስ ኪዳን እንጂ በኦሪትስ የለም። የቃል ቡራኬ እንጂ የለም ብሎ ቃሉን ከፍ አድርጎ መረቃቸው። በየእድ ተአንብሮተ እድ ባረካቸው ማለቱ በቃሉ ቃሉን ከፍ አድርጎ መረቃቸው ባረካቸው ሲል ነው። ወወረደ ገቢሮ ዘበእንታጢያት ወዘበእንተ መስዋይ ተመድኃኒት ሁር ሃበ መስዋ ወግበር ዘበን ታጢያት ብሎ በቁጥር ቁጥር ሰባት ላይ ተናግሮት ነበርና አሮንም መስዋይት ኃጢአቱን መስዋይተ መድኃኒቱንም ሰውቶ ከጨረሰ በኋላ ተመለሰ ወረደ ማለቱ መስዋይት የሚሰዋበት ደብተራ ኦሪት የምትተከልበት እንደ ባማ ያለ ከፍ ያለ ቦታ ነበርና ከመሰዊያው ላይ ከከፍታው ቦታ ላይ ወረደ ማለቱ ነው። ተራ ቁጥር 23 ወቦኡ ሙሴ ወአሮን ውስተ ደብተራ ዘመርጡል አሮንም መስዋዕተ ለማቅረብ ከተመለሰ በኋላ መስዋዕተ ለማቅረብ ከተመለሰ በኋላ ሙሴና አሮን ወደ ደብተራ ኦሪት ገቡ። ወወፂኦሙ ባረክወሙ ወወፂኦሙ ባረክወሙ ለኩሉ ህዝብ። ከደብተራ ኦሪትም ወጥተው ከደብተራ ወሪትም ወጥተው ወይም ከደብተራ ወሪት ከወጡ በኋላ ህዝቡን በአንብሮተ እድ ባረኳቸው። በአንብሮተ እድ ባረኳቸው ማለት በአንብሮተ እድስ መባረክ በወሪት ጊዜ የለም፣ በአዲስ ኪዳን እንጂ። ከቃላቸውን ከፍ አድርገው መረቋቸው ማለት ነው። ዋስተራየ ስብሐተ እግዚአብሔር ለኩሉ ህዝብ። ለህዝቡም ሁሉ የእግዚአብሔር ብርሃን ረዴቱ ተገለጠላቸው። ወደፊትም ወወፅአ እሳት የሚል ነውና የአምላክነቱ መገለጫ ብርሃን ለህዝቡ ሁሉ ተገልጦታያቸው። ተራ ቁጥር 24 ወወፅአት እሳት እምኀበ እግዚአብሔር ወበላት መስዋዕቶ ዘላዕለ ምስዋዕ ወስብሃኒ ወአስተራዬ ሰብሃተ እግዚአብሔር ብሎ ነበርና እሳት ከሰማይ ወርዳ በመሰዊያው ላይ ያለውን ስቡን ሁሉ በላችለት። ሙሴ አሮንን ለማክበር መስዋዕቱን ለማስመር ሙሴና አሮንን ለማክበር የተሰዋውን መስዋዕት ለማስመር ለማክበር ከሰማይ እሳት ወርዳ በመሰዋው ላይ የተረበረበውን ሁሉ በእሳት በላ አላቸው። ወረእዩ ኩሉ ሕዝብ ወደን ገጹ ወርቁ በገጾሙ ወመጹ ኩሉ ታአይን ወቆሙ ቅድመ እግዚአብሔር ብሎ ነበርና በእግዚአብሔር ፊት የቆሙት ሕዝቡ ሁሉ እሳቱን አይተው ደንግጠው በግንባራቸው ወደቁ። ይህ ማለት ከሰማይ እሳት ወርዶ በመሰዊያው ላይ አሮን ያስቀመጠውን ስቡን ስጋውን ሁሉ እሳት ሲበላው አይተው ደነገጡ። ድንጋጤው ያንክሮ ነው።